ሻወር ቤት አይመጣም። እሺ፣ ግን ለእናንተ ብዬ እንደዚህ ተባልኩኝ። አያችሁ አይደል? ግን እየተጫወትክ ነበር ነበር ከዛ ሰጥቷችሁ አንቺ ስትመጪ ከዛ በኋላ መለስላችኋለሁ። ጥብቅ ስላልኩ አመሰግናለሁ። አምሮብሻለሁ

አይ ሁለት ሁለት ሻ ሁለት ሁለት አራት፣ ከሚቸግር ለጊዜ አይሻልም። ቤተሰብ ምን ታስባላችሁ? ሁለት ሺ ለመቶ ሰው አለ። ሀሳባችሁ ይሻላላ መንታ መንታ። እኔ እንደዛ ነው የተመረቅኩ። ምን አለባችሁ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ ይወለድ ልጆች አሁን እኮ ነው፣ ሳትወልጅ እኮ ነው መተኛት ያለብሽ። ልጅ የሚባል ነገር መጣ ማለት ችግር እና ልጅ ሳይወለድ ነው መተኛት በጊዜ እኔ ኢትዮ ችግር የለም። አንተማ ምን አለብ ምን አለብ ምን አለብ? እና አንተ ትወልድ ትላጫ። ልጅ እንዲ እየተላልክኝ አይደለም እባክህ፣ እውነታውን ነው ያወራሁት። እውነት ነው። ምን አለብ? እዛ ፈርድ የሚበልቼ ይመጣሉ። አንቺ ተኝተሽ ልጅ ነው ምትዩ አይደለም ችክችክ ታነሻለች መሬይ ታንክስ። ልብ ቅርጽ እየሰጡች ነው አበባ እየሰጡች፣ አመሰግናለሁ። እንዲነች አይ ምንም እንዲ እንዴት እንዲ ይባላል። ገረጫችሁ ሁላችሁ። ሰላም ሰላም ቤተሰብ፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ደስታችን እጥፍ ድርብ ሆኗል። ደስታችን እጥፍ እጥፍ እጥፍ ድርብ ሆኗል። ጠላቶች እየተቃጠሉ ደግሞ ወዳጆች እየተደሰቱ ያለበት ሁኔታ ነው ያለው። በጣም ብዙ ልጆች ብዙ ነገር እያደረጉ ነው፣ ጠላቶች ማለት ነው። ትላንትና ሀይሚና ቡራን አንድ ላይ በማየት ቡራ እሷን ሲንከባከባት ሲስማት ምናምን የነበረው ነገር አይተው ቆሽታቸው እርር ያሉ ሰዎች አሉ። እኔ በጣም ምን እንደገረበኝ ታውቃላችሁ ጋይስ? ብሎ ሲስማት ከዛ ደግሞ በዘለለ ደግሞ ምንድን ያደረጉ አይታችሁታል ሻወር ቤት ሄዱ። ቀሰቀሳት ከሻወር ቤት ማለት ነው። ከሻወር ቤት አስወጣት። አይገርማችሁ አንተ ሻወር ቤት አይመጣም ሻላለች። ሻወር እየወሰደች ነበር ግን ሀይሚ በዛ በሌሊት ግን ሻወር ጀምር በጣም ማታ ኮ ነው። ኦልሞስት ወደ 11 ሰዓት ኤኤም ካሚንግ ነው 11 ፒኤም ኦር 12 ኤኤም እንደዛ ነገር መሰለኝ አይደል፣ ሚድናይት መሰለኝ። ሰው ለሊት ለሊት እንደዚህ ሻወራቱ ሰጂ ጥሩ አይደለም። በዛ ላይ ደግሞ ኢትዮጵያ አይ ቲንክ ቀዝቃዛ ነው ጥቅምት ወር ላይ እና በጊዜ ከእራት በፊት ሻወሩ ሰጂ ለማለት ነው በአጭሩ። ኤን ዌይስ ትላንትና በጣም ነው ያስደሰታችሁን። በጣም ፏ ያለ ፕሮግራም ነበር። ደስ የሚል ደስ የሚል ደስ የሚል አያችሁ ጋይስ። ቡራና ሀይሚ አይዋደዱም። ቡርኬ እኮ ለሀይሚ ቦታ የለውም። ለስራ ነው የሚፈልጋት እየተደበረባት ነው ከእሷ ጋር ሲሰራ ቪዲዮ ስለሚታይ ለቪዲዮ ብሎ ነው ምናምን የምትሉ ሰዎች አሁን ምን ትላላችሁ? እስኪ ንገሩ። አሁን ምን ትላላችሁ? ጋይ ይቅርታሽ፣ ቡና እየጠጣው ስለሆነ ቡና እንዳይቀዛቀዝ ብዬ ነው። ቡና ሳይሆን ያው ኮፌ ከብች ነው። እና ምን ትላላችሁ አሁን? አያችሁ ይወዳታል፣ ያፈቅራታል። ለእሷ ለየት ያለ ቦታ ነው ያለው በጣም እጅግ በጣም ከምትሉት በላይ ይወዳታል፣ ያፈቅራታል። ለእሷ ለየት ያለ ቦታ አለው። ባይኖረው ማለት ነው፣ የእውነት ነው። ለዛች ደቂቃ ብቻውን መቀመጥ ደብሮት ሄዶ ከተኛችበት ቦታ ቀስቅሶ እንደገና ልትመጣ ደግሞ ስማን። ግን ልጅቷ ግን እናንተ ስማርት ናት። አስቡ፣ ተኝታ ቀሰቀሳት። ከቀሰቀሳ በኋላ ሻዋር ልትወስድ ሄደች። ሻዋር ወስዳ ምናምን የመጣችው ላይቭ ላይ እና ምን ለማለት ፈልጌ ነው? በቃ ጎበዝ ናት። ጀግና ናት። ከነ እንቅልፏ እንኳን አልመጣችም። አንዳንዱ ቢሆን ጋቢ ለሚኒ ለብሰው እዛ ስክሪን ላይ ከችል ነበር። ልጅቷ ግን ስማርት ናት፣ አያችሁ በቃ ሺዝ ስማርት። ለዛ ነው እኔ ሀይሜን የምወዳት እና መቼም አይለያዩም። የሁለቱ ወዳጆች ብቻ የሁለቱ ወዳጆች ብቻ እንኳን ደሰላችሁ። ነጥሎ የሚመታ ነጥሎ የሚመለከት ነጥሎ ለነሱ የተለየ አመለካከት ቡርኬን ለብቻ ሀይሜን ለብቻ የሚለያዩ ሰዎችን እኔ ከቻላችሁ እንደውም የምሬ ነው ምላችሁ በቃ ዱ አድርጎ ወይም ጸሎት አድርጎ በቃ ማለት እነዚህ መለያየት የማይፈልጉ ሰዎች እንዲለያዩ የምትፈልጉ፣ እሱ ግን ከማንም ከሌላውም ቀን በተለየ ትናንትና የተለየ እንክብካቤ ሲያደርግላት ነበር። በጣም ስለሚያከብራት ሬስፔክት ስላለው ማለት ነውና የተለያየ እንክብካቤ ሲያደርጋት ነበር። ስለሚዋደዱ ነው። ስለሚፋቀሩ ነው። እነዚህ ምስኪን ሁለት ጥንዶችን ለመለያየት በጣም ዋጋ የምትከፍሉ ሰዎች ከዚህ ተማሩ። እናንተ ዳር ነው የምትቀሩት። ለዚህ ነው ሁልጊዜ ሰውን ስትደግፉ አንድ ላይ ድገፉ። ሰውን ደግሞ ስትጠሉ ደግሞ አንድ ላይ ጥሉ። በቃ አሁን ሀይሜን ብቻዋን በጣም አታክ ታረጓታላችሁ። ስፔሻሊ ሴት ሆናችሁ ሴት ሆናችሁ ደግሞ በሴት ላይ ሰው ሲነሳ በጣም ነው የሚያስጠላኝ። የእውነት ግን እኔ ማታ እንደተረዳሁት ግን ማለት የፈለገ መሀላቸው ላይ የፈለገ ነገር ቢነሳ የፈለገ ጸብ ቢመጣ ማለት ነው ሁለቱ የእውነቴን ነው እምላችሁ መቼም እንደማይለያዩ መቶ ፐርሰንት እኔ አረጋግጥላችኋለሁ። መቶ ፐርሰንት ማለት ምክንያቱም ያላቸው ፍቅር ጋይስ ያላቸው ፍቅር እኛ እንደምናየው እንደዚህ በቀላሉ የሚታ ወይም ደግሞ በቀላሉ ሪሙቭ የሚደረግ ፍቅር አይደለም ያላቸው በቀላሉ እንደዚህ የሆነ እሻት የሚደረግ ፍቅር አይደለም ያላቸው። ገባችሁ? ያስታውቃሉ። ለእሱ ሪስፔክት ብላ ከተኛችበት ተነስታ አስባችሁታል? ይህ ነው ታውቃላችሁ። ከተኛችበት ተነስታ ለእሱ ብላ ማነው አክብራው ኦዲየንሶቿን ስለምትወድ እሱን ስለምታከብረው ነው እንጂ አንዱ ቢሆን ኧረ በእናትህ ዞር በልልኝ አቦ እኔ ተኝቼ የለ እ የራስ ጉዳይ ምናምን እንትን ነበር። አንዷ ሴት ብትሆን እና በጣም ነው ሀይሚ በጣም የሰው ማክበር እንትን አላት፣ ሰውን የማክበር ምን ልበላችሁ ተሰጥቷ አላት። ፈጣሪ ሰጥቷታል። በቃ ፈጣሪ በቃ ሰዎች እንዴት ብዬ ላስረዳችሁ? ለሰዎች የተለየ አመለካከት ለሰዎች የተለያየ እይታ አላት። ትንሽ ሰው ሆነ ትልቅ ሰው ሆነ ማን በቃ የእሱ ቤተሰብ ሆነ ኦዲንሶቻን ሆነ ኢቭን፣ ኦዲንሶቿ እንኳን ስትመጣ እንዴት ፈገግ ብላ እንደመጣች አይታችኋል ላይቭ ላይ። እና ይሄ ነው ያለው ነገር። ጠላቶች ከዚህ በኋላ ስርአታችሁን ብትይዙ መልካም ነው። እንዲሁም ደግሞ ያቺ የምትረብሸዋ ሴት ትናንትና ላይቭ ላይ ህዝብ ፊት ሲስማት አይተሻል። ለእሷ ያለውን ፍቅር ሲያሳይ አይተሻል። ከዚህ እንግዲህ ምን እንደምትማሪ ወይም ደግሞ ምን እንደሚገባሽ እርግጠኛ ነኝ እላለሁ ጋይስ። ይሄን ቪዲዮ አይነው እናንተ ቪዲዮ ሙሉ አታዩም፣ ግን እስከ መጨረሻ ያያችሁ እንኳን ደስ አላችሁ። ኮመንት ላይ እስኪ ባያችሁት የተደሰታችሁትን ነገር አስቀምጡልኝ። ምን አክል ደስ አላችሁ? እኔ ግን በእውነት እንቅልፍ አልተኛውም ጋይስ። የሚገርማችሁ በቃ እንዴ ደስ እንዳለኝ እንዳትጠይቁኝ፣ ደስታዬ ወደር ነው ያጣውና እስኪ እናንተም ደስ ያላችሁን ፓርት አስቀምጡልኝ ማለት ነው ጋይስ። በቃ ወዳችኋለሁ ሁላችሁም። ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። እንዲሁም ደግሞ የትናንትና ላይቭ የገቡበት ቪዲዮ ከታች ሁለት ጊዜ ለቅቀዋለሁ ሙሉ ሙሉ ከታች ያለው ሁለት ጊዜ የለቀቅኩት ቪዲዮ ማየት ትችላላችሁ ላይ